እንደዚህ አይነት የህዝብ መዝናኛ ፓርኮች ወደ 16 አሉ። በሁሉም ቦታ ላይ ማህበረሰቡ በጋራ የሚጠቀምበት የሚዝናናበት አረፍ የሚልበት ቦታ እንዲያገኝ ልዩ ትኩረት ነው የተሰጠው። አዲስ አበባ መልኳ ተቀይሯል። አዳዲስ ገጽታዎችን ተላብሳለች። እንደ ስሟ ውብ አበባ የሆነች ከተማ የመሆኗ ጉዳይ ፍንትው ብሎ የታየበት ነው። የጋራ መጠቀሚያ ቦታዎች የምንላቸው እንደዚህ አይነት ቦታዎች ናቸው። እዚህ ጋር ሀብታም ይመጣል፣ ደሀ ህፃን ቢመጣ ቦታ አለው። መጫወቻ ስፍራዎች ህፃናቶች ቢመጡ የራሳቸው መጫወቻ ቦታዎች አሏቸው። አዋቂዎች ቢመጡ እንደዚህ አይነት ስፍራን ይጠቀማሉ። መጽሐፍ ያነባሉ፣ ካፍቴሪያ መጠቀም ይችላሉ። ቴክኖሎጂዎች እና የእኛ ጥንታዊ ባህሎቻችንን የሚገልጹ በጋራ ኢንትግሬት አድርገው የተሰራበት ነው። የከተማችን ነዋሪዎች የሀገራችን ህዝቦች ማንኛውም አይነት ሁነት በተለየ ሁኔታ ማካሄድ ቢፈልጉ ድንቅ ቦታ ተዘጋጅቶላቸዋል። ይሄ እንግዲህ ግራ ቀኙ የሚታየው በጣም የሚያምር ፈውንቴን ነው። ውስጡ ስንገባ ሰርግ፣ ልደት የተለያዩ ሁነቶችን ማድረግ ያስችለናል። እጅግ በጣም ያምራል።